ረግ ነው ብልግናሉ፣ ምንም አረ፣ ምን አይነት ነገር ነው የተፈጠረው? ሀይሚ ምንድን ነው በዚህ ልክ የተቀያየረችው? የእውነት እኔ ግራ ገባኝ እኮ አረማመዷ፣ አነጋገሯ፣ አወራሯ በቃ ሌላ ሴት፣ ሌላ ሰው። ወይኔ ብሩክ በጣም ተበሳጭቷል ዛሬ፣ በጣም ከሚባለው በላይ። እኔ ብዙ ጊዜ ተጣልተው ያውቃሉ፣ ብዙ ጊዜ ተጨቃጭቀው ያውቃሉ። ግን እንደ ዛሬ ተናዶ መሮት ጭክን ብሎ ቁርጥ አድርጎ በቃ ከባድ ነገር ሲናገር አሰምቼ አላውቅም። ሀይሚን በዚህ ልክ እንዲህ ሰውን ስታናገር እንዲህ በንቀት በቃ ብዙ ነገሮቿ ተቀይሯል። እጅግ በጣም አሳዛኝ ሁኔታ ላይ እየደረሱ ይገኛሉ። ከባድ ነው። አያችሁ፣ በጣም መውደድ የቻለ ልብ በጣም መጥላት ይችላል። በጣም የቀረበ ልብን በጣም መራቂ ይችላል ብዬ የምናገረው ያለ ምክንያት አይደለም። እንደምታዩት እንግዲህ ብሩክ በጣም ታግሷት ታግሷት ታግሷት እውነቱን ለማስረዳት ሞከረ ሞከረ አልቻለም፣ ሶሲን ማመጣት አልቻለም። አሁን ደግሞ ሶሲ እንግዲህ ከባድ ነገር ይዛባት መጣለች ማለት ነው። ሲጀመር ከሶሲ ጋር ማውራት አይጠበቅባትም። ሀይሚን ነግሬያታለሁ። መናገር ካለባት እሷን ባለቤቱን እሱ እሱ አብሯል አብሯት ያለውን ሰው የሚወደኛል ብላ የምታስበው ሰው ወደዋለሁ ብላ የምታስበውን ሰው እንጂ ሌላ ሴት ተደርባ በእርግጥ እንደ ጓደኛ እንደዚህ ነገር አድርጋ ስታያት ልትናደድባት ትችላለች። ወይም ደግሞ እንደ ቅርበቷ ነው፣ በጣም ምትቀርባት የምትግባባት ከሆነ እንዴት እኔ እኮ አምኜሽ ጓደኛዬ ብዬሽ እንደዚህ እንደዚህ እንደዚህ በቃ ብዙ ነገሮችን እያሳለፍን አብረን ብዙ ነገሮችን እያወራን እንዴት እንደዚህ ታደርገኛለሽ ብላ ከማክበርም አንጻር እንዲሁም ደግሞ በቃ እውነታውን ከማወቅም አንጻር ልትናገራት ትችል ነበረ። ግን ከሶሲ ጋር ያን ያህል መግባባት የላቸውም። ዛሬ ሶሲ ቁርጥ ያለ ነገር ተናግራለች። ከዚህ በኋላ በህይወታችሁ በድጋሚ አልመጣም፣ ግን እውነት አለኝ ይገኝ ሀይሜ በጣም የማይሆን ነገር እየተናገረች ነው በማለት እንግዲህ የተጻጻፉትን አምጥታ አውርታለች ማለት ነው። ብሩክም በዚህ የተነሳ እጅግ በጣም ተናዷል። አንዳንዴ እውነትም ኑሯችሁ አለመታመን፣ በዛ ላይ ወደዋለሁ ብላችሁ በምታስቡ ሰው፣ ያ ሰው ይረዳኛል ብላችሁ በምታስቡ ሰው፣ ወይም ደግሞ ያምነኛል ብላችሁ የምታስቡ ሰው ሳያምናችሁ ሲቀር ያለው ስሜት እጅግ በጣም ከባድ ነገር ነው። ሀይሜ በጣም ከባድ ስህተት እየሰራች ነው። በጣም ከሚባለው በላይ አምሮባታል። በነገራችን ላይ ማለት ሀይሚ በስማ በጣም ውበቱን ደፍቶባታል፣ መወፈሯ እጅግ በጣም ቆንጆና እንድትታይ ነው ያደረጋት፣ እና ይሄንን ሳልናገር ማለፍ ስላልፈለኩኝ ነው። እና ውዴ ቻናል የቤተሰቦች እንግዲህ ሀይሚና ብሩክ እያሉ እያሉ እያሉ እያሉ ነገራቶችን እያከረሩት ይገኛሉ። አረ ቡታጅራ ውስጥ ምንድን ነው የገባ? የቡታጅራ ልጆችን ምንድን ነው የነካቸው? ሲጣሉም በአንድ ላይ፣ ሲታረቁም በአንድ ላይ፣ ሲፋቀሩም በአንድ ላይ፣ ሲለያዩም በአንድ ላይ፣ ምን ጉድ ነው ግን የሃይሚ እና የብሩክ ያ የምንድን ነው የአብርሽ እና የሩታ ነገር ግራ ግብት ብት ብሎን ምን ወጣበት መውጫው ቀዳዳው ጠፍቶ፣ ደግሞ ሃይሚና ብሩክም እንግዲህ በዚህ ልክ እርሬ እያሉ እየተጨቃጨቁ ከባድ ሁኔታ ውስጥ ገብቷል። አሁኑ ግን እጅግ በጣም ከሯል። መመለሻ ያለው አይመስልም። እጅግ በጣም በጣም እንደማይለዩ ተስፋ አደርጋለሁ። ፈጣሪ መጨረሻቸውን አሳምሮት አንድ ላይ እንዲያረጋቸው ነው ትልቁ ምኞቴ ህልሜ። እና እንግዲህ ሰሞኑን እጅግ በጣም ቲክቶኩ የሃይሚ ፎቶ ይዘቀዘቃል እስከ ቤተሰቦቿ፣ የብሩክ ፎቶ ይዘቀዘቃል እስከ ቤተሰቦቿ በቃ ሀይሚንና ብሩክን የሚወዱ ሰዎች ተከፋፍለዋል። በቃ ሀይሚን እንዲሁ ዝም በምላ የምትመቻቸው ሰዎች የሀይሚን ብቻ ፎቶ ፕሮፋይል ያደርጋሉ። ብሩክ ብቻ የሚመቻቸው ሰዎችም የብሩክን ፎቶ ብቻ ፕሮፋይል አድርገው ሀይሚን ሲወቅሶ ሲሰድቡ እናያለን። የሀይሚን አድናቂነን የሚሉትም ብሩክን እየሰደቡ ይገኛሉ። ና እኔ እውነት ለመናገር ቢጣሉም ቢታረቁም ቢለያዩ አብረው ቢሆኑም ብሩክንና ሀይሚን ለይቼ ለማየት አልችልም። ይቅርታ አድርጉልኝ። በቃ በሄዱበት እንደው ቢለያዩ እንኳን አያድርገው ፈጣሪ። እንዲለያዩ አልፈልግም። ፈጣሪም አድርጎት እንዳያሳየኝ። እንደዛ ቢሆን ግን ቢሆንም ሀይሚን ብቻዋን በቃ ከፍ ከፍ አድርጌ ብሩክን ላጣጠል አልችልም። ብሩክን ከፍ ከፍ አድርጌ ሀይሚን ላጣጠል አልችልም። ይሄው ቃሌ ነው፣ እስከ መጨረሻውም ቢሆን ማለት ነው። እስከ መጨረሻው እንደው የእውነቴ ነው። እንደማይለያዩ አውቃለሁ። ፈጣሪ እንደማይለያያቸው ፈጣሪ እንዳገናኛቸው ሰማንያ ፐርሰንት እርግጠኛ ነኝ ከሁንም ፐርሰንት እርግጠኛ ያልሆንኩት ነገር መጀመሪያም ጠንቋይነሽ ወይም የቱሪ ሰዎች አላቸው። እኔ በጣም የምታስቁኝ ነገር አንዳንዴ፣ ማለት እስኪ ሁሌ ጭቅጭቅ ምናምን ሳይሆን ብቻ እስኪ አንዳንዴ ደግሞ የምታስቁኝ ጠንቋይነሽ ወይ ትላላችሁ። ቀድሜ የማወራው ነገር አለ። እኔ ባለፈው ምንድን ነው ያልኳችሁ፣ በሀይሜና በብሩክ መሀል ቪዲዮ ስሰራ የምር በትኩረት የምትከታተሉ ልጆች፣ በደንብ አይታችሁ ሰምታችሁ የምትሆኑ ልጆች ያው ታስታውሳላችሁ። እና ሀይሜና ብሩክ የዱሮ ፍቅራቸው እየጠፋ ነው። ይሄ ነገር መቆም የለበትም። ፕራንክ ከዚህ በላይ ተው፣ ይብቃችሁ ብዬ በጣም ብዙ ጊዜ ተናግሬያለሁ። ይሄ የፕራንክ ሰበብ የቱንም ያህል ብትዋደዱ ብትፋቀሩ፣ የሆነ ሰዓት ላይ ወደ ውስጣችሁ በቃ ትራሳችሁ ላይ ሄዳችሁ የምታወሩት ወሬ አለ፣ ከራሳችሁ ጋር የምትነጋገሩት ንግግር አለ። ያ ነገር ደግሞ ከባድ ነው። በውስጣችሁ ብዙ ቅሬታን ይዛችሁ እየሄዳችሁ እየተኛችሁ እያደራችሁ ነው። ከዛስ የዛሬው ሳይፈታ ነገ ደግሞ ሌላ ነገር ይመጣል እና በጣም በቃ ሀይሜና ብሩክ ያላችሁ እምነት በጣም ጠፍቷል ብዬ ተናግሬ ነበር። ይሄ ነገር ደግሞ መጨረሻችሁን አያሳምረውም፣ ጥሩ መንገድ አይመራችሁም። እባካችሁ ይሄ ነገር መቆም የለበትም። ሁሌ ጥፋት አጥፍታችሁ ይቅርታ አትበሉ። ይቅርታ ብትሉም ይቅርታችሁን ብትቀባበሉም ሃይሜ አጥፍታ ይቅርታ ብትለው ቢቀበላት፣ ብሩክ አጥፍቶ ሀይሜ ይቅርታ ብሏት ብትቀበለውም በውስጧ የሆነ ነገር እየያዘች ትሄዳለች። ጥፋት በበዛ ቁጥር ይቅርታ ቢባልም ሰው ስለሆነች የምትይዘው ነገር አለ። እሱም ሰው ስለሆነ ውስጡ የሚያስቀምጠው ነገር አለ። ያ በቃ መሻከርን የፍቅር መቀዝቀዝን ያመጣል ብዬ ተናግሬ ነበር። ያልኩት ነገር ሁሉ ቃል በቃል እየሆነ ነው። በተግባር እያያችሁት ነውና ቀድሜ ነው የምናገር። ከሆነ በኋላ እዛው ላይ ላለው ቪዲዮ ሀሳብ እሰጣለሁ። በቃ አለቅ ግን እናገራለሁ። ታይ ሃይሚ፣ ይሄ ነገር እያደረግሽ ያለሽው ትክክል አይደለም። ነገ እንደዚህ ነው የሚያመጣብሽ፣ በዚህ መንገድ ይሄድብሻል። ድብሻል ታይ ብዬ እመክራለሁ። ብሩክ ሲያጠፋም ብሩክ፣ ተው ይሄ ነገር አያዋጣም፣ አያስፈላጊ አይደለም። ነገ ከሀይሚ ጋር በዚህ ልክ ከባድ ሁኔታ ውስጥ ይከታል ብዬ ሀሳብ እሰጣለሁ። እና ወደ ዛሬው ቪዲዮ ሳልፍላችሁ ሀይሚ። በጣም በጣም የሚያስጠላ ባህሪ ነው ያሳየችው። አልዋሻችሁም። ለሰው ልጅ በዚህ ላይ በዚህ ልክ ንቀት ስታሳይ፣ ማለት ከሶሲ ጋር ልትናደድባት ልትበሳጭ፣ በብሩክ ነው መበሳጨት ያለባት። እንዴ ሶሲ ላይ ይሄን ያህል ምንድን ነው ሪያለች እኮ በጣም ሀይሜ ማለት ነው። በጣም አካበደችው። የዛሬው ደግሞ ይለያል። አረማመዷ፣ አወራሯ፣ በጣም ንቀቷ ለብሩክ እራሱ የምታሳየው ነገር እንዲሁም ደግሞ ለሶሲ። እግዚአብሔርን ነው የምልሽ ሶሲ እናንተ ህይወት ውስጥ እናቃል እናንተ ህይወት ውስጥ ከመጣች በኋላ ሰላም የላችሁም። እናውቃለን፣ ከአንድ ሁለት ሶስቴ አይተናል ሰምተናል። በቃ እሷ ከመጣች በኋላ በቃ ማድረግ ያለባት እኔ እንደ ሰው አከብራታለሁ። ታስጠላኛለች፣ እናደድባት አለሁ ሀይሚ ላይ ብሩክ ላይ ያረገችውን ነገር በቃ ውስጤ ስለተቀመጠ አላምናትም በጭራሽ ደስም አትለኝም። ግን እንደ ሰው አከብራታለሁ ሰውናት እና ከህይወታቸው ትራቅ ትውጣ እወጣለሁ ነው እያለች ያለችው ተደጋግማ። እኔ ከህይወታቸው እወጣለሁ፣ ግን ሀይሜ እያደረገች ያለችው ነገር ንቃኛለች፣ ክብሬን ዝቅ አድርገዋለች። ለብሩክ ብላ ነው ይህንን ነገር ልታሳምን የመጣችው። ብሩክ ደግሞ በቃ ተናገረ አይደል፣ አላደረግኩትም። ይሄ ነገር ይሄ ነገር ሆኖ ከሆነ እኮ የሆነ ሚስጥር መውጣቱ አይቀርም እኮ። በቃ እሷ ጠየቀች፣ መጠየቅ ያለባትን ቅሬታዋን ተናገረች። ሀይሜ በቃ አለቀ። የብሩክ ንጽህና ነው የሚወስነው። በቃ ብሩክ ደግሞ አላደረግኩትም ካለ ምን ምን በማድረግ እንዲያሳያት ነው? በቃ ከዚህ በላይ ምን ያደርግሽ? ይቅርታ መጠየቁ ትልቅነት ነው ምናምን ነገር እና ሀይሚ በጣም አካበደችው። በስማ የዛሬው ደግሞ ይለያል፣ ከሶሲያ ሶሲን ያናገረችበት ንግግር፣ በዛ ላይ ደግሞ የሆነ የምታሳየው አክት በጣም ደስ አይለም። ሀይሚ ሌሎች ሴቶች ላይ የምንጠላውን ነገር ነው አንቺ ላይ ያየሁበት። ተረጋጊ። ነገ ከነገ ወዲያ እርግጠኛው ይኸው ቱ ምን አለች በሉኝ። ብሩክ በዚሁ ጨክኖ ቢሄድባት ወይ ከሌላ ሴት ጋር ቪዲዮ ቢሰራ፣ ወይ ደግሞ በቃ አታስፈልገኝ ምን ምናም ቢሮ ቢያወራ ማለት ነው። ሀይሚ ታለቅሳለች፣ እመኑኝ ትመጣለች። ሀይሚ የእውነቴን ነው የምላችሁ፣ መምጣቱ አይቀርም። ምክንያቱም እንደሱ የሚወዳት ሰው እንደሱ የሚያስብላት ሰው የለም። ሌላ ሰው እኮ አንድ ሺ ወንድ ልታሰልፍ ትችላለች፣ ግን ደግሞ ብሩክ ልታገኙ አትችልም። በእውነት በጣም የሚያስብላት የተረጋጋ ጥሩ የሆነ ልጅ ነው። ጥሩ ስነ ምግባር ያለው ልጅ ነው። በቤት ሰዎቹ ዘንድ የተመሰከረለት በሀይሚ ራሱ የተመሰከረለት ልጅ ነው። እስከዚህ ድረስ አያደርስም። በቃ ጸቡ በጊዜው ተናደሻል፣ ተመሳጭተሻል፣ ባየሹ ነገር እኛም ሁላችን ተናደን፣ ተመሳጭተን እኛ ሁሉ ሪ ብለን በቃ ብሩክን ወቅሰኗል። ብሩክ ደግሞ ጥፋቴ ነው እባክሽ ይቅርታ አድርጊልኝ ብሎ ከአንድ ሁለቴ ሶስቴ ይቅርታ ጠየቀሽ። ከዚህ በላይ ምን ያርግሽ? ምን ያድርግ ባለፈው እኮ ልንበርከ ክባክን ይቅርት አድርግልኝ ብለሽው እኮ ጸጥ ሲልሽ ወጠን እሪ ብለናል። ይህን ያልምታካብድ አንተ ምን ማን ስለሆንክ ነው ብለን እኮ ብሩክን እኮ እሪ ብለንበታል። ተቆጥተንዋል አይደል? ሰድበነዋል አይደል? ማለት እንደ ቤተሰብ አቅርበ ነው ማለት ነው እና አንቺም በዛው ደስ ብሎሽ የቅርታ ተቀብሎሽ ምናምን አብራችሁ ናችኋል ዛሬ ላይ ከሶ ጋር የሚያገናኝ አብራችሁ ባልጉ የጀመራችሁትን ብልግና አብራችሁ ጨርሱ ምናምን አረ እንደዚህ አይባልም ሀይሚዬ እንዴ ለሚዲያ እኮ ነው የምታወሪው ብሩክንስ በዚህ ልክ መጉዳት ነበረብሽ በዚህ ልክ መጥፎ ንግግር መናገር ነበረብሽ ተይ ማለት ይሄ አንቺ ህይወት ነው ምት ነው ይህንን ህይወት እኛውን እዚህ ጋር ሀሳብ የምንሰጠው ወደ ራሳችሁ እንድትመለሱ ነው ቢያንስ ሰላምን ለማውረድ ነው እንድትታረቁ ሀይሚ ያላየችው ነገር ካለ በቃ አስተውላ አይታ በቃ ወደ ራሷ እንድትመለስ፣ ብሩክ ያ በቃ ለኛ የታየ ለሱ ያልታየው ነገር ካለ አይቶ ሰምቶ እንዲመለስ ነው እንጂ በዚህ ልክ እስከ መለያየት የሚያደርስ ነገር የለም። ሀይሚ እየታይ የእውነት ነው የምልሽ፣ እንደ ብሩክ የሚሆንልሽ ሰው የለም። ነገ የሚቆጭሽን ውሳኔ እየወሰንሽ ነው። ነገ የምትጸጸጭበትን ነገር ነው እያደረግሽ የምትገኘው። ሶሲ የራሷ ህይወት አላት። በርግጥ ትሄዳለች፣ መሄዷ አይቀር። ምክንያቱም ከዚህ በኋላም ከመጣች ምንም ደስ የማይል ነገር ነው የሚፈጠረው። እኛም አንፈልግም እንድትመጣ ግን ሀይሜ የማትረጋጊ ትዕግስት የማታደርጊ። እውነታው እኮ አንድ ቀን ማውጣቱ አይቀርም። ብሩክ አሁን ከእሷ ጋር የሆነ ግንኙነት አድርጎ ከሆነ ብለሽ አንቺ አመንሾ ያሰብሽ እሱን ነው። ባልጋችኋል ነው ብልግና አድርጋችኋል ነው እያልሽ የምትገኙ ያ ነገር ማለት ምንድን ነው? ግንኙነት አድርጋችኋል ማለት ነው። ነገ እኮ እውነታው ይኸውላችሁ፣ እውነት ትመነምናለች እንጂ አትጠፋም። ጠፍታ ጥፍት ብላ አትቀርም። ፈጣሪ ያየውን ነገር በቃ ተደብቆ አይቀርም። የሆነ ቀን እውነታውን በሆነ መንገድ በሆነ አጋጣሚ ይጋለጣል። እና የራሱ ይፈርበት በሰራው ስራ አድርጎት ከሆነ ነገር ብለሽ ትተሽ ወደ ራስሽ መመለስ ስትቺ፣ በዚህ ልክ ነገሩን ዙሩን እያከረርሽው ሄደሻል። እና ብሩክም ደግሞ በጣም ተቀይሮብሻል፣ እጅግ በጣም አዝኖብሻል። የራስሽ ጉዳይ እንኳን አደረግኩት ነው ያላት። በዛ ላይ ደግሞ እየለመናት ይዟት በጣም በቃ ገፍትራው ምናምን መትታው ነው የሄደችው። ይሄ ምን ማለት ነው? በዚህ ልክ ያየሹው ነገር ካለ ተናገሪ። ሚዲያ የማያውቀው ነገር ብሩክ የማያውቀው ነገር ካሜራማን የነገረች ነገር ካለ ተናገሪ፣ ወይ ደግሞ ቪዲዮ። እኔ አላውቅም፣ ምንድነው የተለየ ነገር ያደረጉት ነገር አለ፣ አላውቅም ማለት። ሀይሚ ልትናደድ ትችላለች፣ እኛም ተናደነ። ግን በዚህ ልክ ሀይሚን ጨከና ቆርጣ ወሰና እንድትሄድ ያደረጋት ነገር ምንድነው ብላችሁ ታስባላችሁ? ይሄ ብቻማ አይደለም፣ የሆነ ነገርም አለ። እና ሶሴን ደግሞ የመናገር መብት የለሽም። በቃ እንደ ጓደኛ አቅረበሻት ነበረ ያልሆነ ነገር አየሽባቸው ከብሩካ ተናገርሻት። አንድ ቀን ሁለት ቀን በቃ በዚህ ልክ ግን ሁሌ እንደዚህ ነሽ እንደዛ ነሽ ባልጎ ምናምን አይባልም። ወደ ራስሽ ተመልሽ። የራስሽን ህይወት ነው የምታበላሽው። የራስሽን ህይወት ነው የምትበጠብጩ። ራስሽ ነሽ ሰላምሽን የምታጭው። የእውነት አንዳንድ ሰዎች ብለው ብለው ብለው ብለው ብለው በቃ ሲያቀታቸው ወይ ደግሞ መልስ ሲያጡ ይሄዳሉ። ሀይሚ ብሩክ ደግሞ ከሄደ እንደምትጎጀ እነግርሻለሁ። እንደማይሄድ ያውቃለሁ በእርግጥ ይሄ ነገር ሆኖ የሚያጣላቸው ምናምን ከሆነ በዚህ በዚች ነገር እንደዚህ ተቆራርጠው በቃ እሷም እንደሄደች ቀርተ እሱም እንደሄደው ቀርቶ በቃ የሚለያዩ ከሆነ ኔ ፍቅር አለ ብዬ ላምን ራሱ አልችልም። እንደዛ የሚተሳሰቡ ሰዎች ከዛ በፊት ስንት ጥፋት አጥፍተሽ ሀይሚ፣ ስንት ነገር ይቅርታ ብሎሽ። አሁን እኔ ብሩክ ያጠፋውን ጥፋት ከሀይሚ ጥፋት ጋር አላወዳደርም አላመዛዝንም። ብሩክ ያጠፋውን ጥፋት ደግሞ ሀይሚ ካጠፋቸው ጥፋት ጋር አላወዳደርም አላመዛዝንም። ሁለቱም የራሳቸውን ጥፋት አጥፍተዋል። በጊዜው ይቅርታ ተባብሎ ያጠፋ ይቅርታ ጠይቁ ብቻ ወደ ራሳቸው ተመልሰዋል። አሁን ማውራት ያለብን ስለ ዛሬው ነው። እና ሀይሚ በጊዜው እኛም አገዘንሻል፣ እኛም ደግፈንሻል። መናደድሽን መበሳጨትሽን ብሩክ ራሱ ሳይቀር ደግፎ ይቅርታ ብሏል። ይሄ ነገር ዋጋ እንደሚያስከፍለኝ እያወቅኩ ነው እንደዚህ ያደረግኩት ግን ይቅርታ አድርግልኝ ብሏል። ከዚህ በኋላ ይቅርታ የመጠየቅ የመቀበል ያለመቀበል የራስሽ ፈንታ ነው። ይህ የምትኖሩት የራሳችሁ ህይወት ነው። ራሳችሁን አሁን አንቺ ሀይሚ የፈለግሽውን ነገር ልትወስኝ ትችያለሽ። አንቺ ከብሩካ ሆንሽ ከሌላው ወንድ ጋር ሆንሽ አልሆንሽ፣ ማንም ሰው ምንም አያገባው። ማንም ሰው ምንም የሚያደርግልሽም ነገር የለም። ግን እኛ እዚህ ጋር እየለፋን እየደከምን እያበረታታናችሁ አይዟችሁ እያልናችሁ እየወደድናችሁ ያለ ነው። ስለ እናንተ እየተጨነቅን ያለ ነው ስለምንወዳቸውሁ ነው የእናንተ መጨረሻ አእምሮ ማየት ስለምንፈልግ ነው። ከዛ ውጭ ለኛ እናንተ ብትፋቀሩ ባትፋቀሩ ለእኛ የምናገኘው ጥቅም የለም። ጥቅም የምናገኘው እኛ ምንድን ነው? አንደኛ በእናንተ ደስታ ስንደሰት፣ ያ ለእኛ ትርፋችን ነው ደስታችን ነው። ሁለተኛ ነገር ደግሞ በምታሳልፉት በምታሳዩት ትክክለኛ ህይወት ታሪካችሁ ላይ ብዙ ነገሮችን እየተማርንበት እንሄዳለን። እኛ ደግሞ ነገር ሌላ ነገር ቢያጋጥምን ወይ ደግሞ ያልሆነ ነገር ቢፈጠር እንዴት ነው ችግሮችን መፍታት የምንችለው የሚለውን ነገር እንድንባርበት ነው እየተማርንበት ነው። አለቀ። ሀይሚ እንዲህ በቃ ረበስ ማምንቀቷ ዋው! የሌለ ባህሪ። በቃ ሌላ ሴት ላይ የምጠላው ነገር ሀይሜ ላይ አየውባት ዛሬ በእውነት አረማመዱ፣ አወራሯ። እሰይ ተሳደብኩ። ከመቼ ጀምሮ ነው ሀይሜ እንደዚህ ተሳዳቢ ሆንሽ? ደግሞ በጣም ልትደባደብ ካሜራውን አጥፊ። ይቅርታ አድርጉልኝ በዛ ቃል አልፈለኩም። ራሴን በጣም አሞኝ ነው እያወሯ ያለሁት ግን ካሜራውን አጥፊ ምናምን አለች። ከሰች ጋር ልትደባደበ ብሩክ ባይመጣ በቃ አይሆንሽም እንደዚህ አይነት ባህሪ ሀይሚዬ። ጭምትነትሽ የዋህነትሽ፣ ምርጥነትሽ ነው፣ በቃ ምርጥ አድርጎ የሚያሳይሽ በእውነት ስርአትሽ፣ ያነጋገርሽ፣ ያለባበስሽ፣ ያረማመድሽ፣ ያወራርሽ ስርአት ነው። የሴት ልጅ ባህሪ ያሽ ሴት ነሽ አንቺ። የሌላ ሴት ባህሪ ይዘሽ መጠሽ በዚህ ልክ ለተመልካች ራሱ ክብር አላሳየሽም። በጣም በቃ የንቀት ወሬ ነበር ስታወራ የነበረው። ሀይሚዬ ተረጋጊ። የእውነት ነው የሚልሽ ታይ፣ እኛ ታይ እያልንሽ ነው ነገ ያልሆነ ውሳኔ ወስነሽ የሚቆጥሽን ወስነሽ፣ ማንም ሰውኛ በተናገረው ነገር ምንም ነገር አትከፊ፣ ችግር የለውም ግን፣ የሚቆጥሽ ነገር እያደረግሽ ስለሆነ ነው እዚህ ጋ እየለፈለፍኩ ያለሁት፣ ሌላ ነገር አይደለም። ለማንኛውም ብትረጋጊ ጥሩ ነው። ብሩክም ተረጋጋ። ሀይሚ ያው ግን አንድ ሰው አንድ ቀን ስሜታዊ ሊሆን ይችላል፣ ሁለት ቀን ስሜታዊ ሊሆን ይችላል፣ ሶስት ቀን ሊሆን ይችላል። በዚህ ልክ ሀይሚ በቃ ሳምንቱ ሙሉ በቃ ስሜታዊ ሆና በቃ ስትናደድ ስትበሳጭ፣ ካልተደባደብኩ ምናምን ስትል ልትከርም ነው በቃ ለማንኛውም ብሩክ ተረጋጋ ሀይሚም ተረጋጊ ወደ ራስሽ ተመለሽ ነው ልል የምችለው ሶሲም ደግሞ በእናትሽ የራስሽ ህይወት አለሽ የራስሽን ህይወት አስተካክይ ከእነሱ ህይወት ውልቅ ብለሽ ውጪ እንደ ተናገርሽ እውነት ከሆነ ከብሩክ ጋር አንድ ቀን ሁለት ቀን ነው በስልክ የምናወራው ከዛ ውጪ ያን ያህል የተቀራረበ ግንኙነት የለንም ብለሻል መሆንም ያለበት እሱ ነው ግን ይመስለኛል ሀይሚ የሆነ ነገር አይታችሁ አይታባችኋለች በዚህ ልክ ጨክና ቆርጣ ወስና ይህን ንግግር የምትናገር አይመስለኝም ለማንኛውም እውነቱን ፈጣሪ ነው የሚያውቀው እና እንግዲህ የተስተካከለ ነገር ይኖራል ብለን ተስፋ እናደርጋለን ላይክ ሼር ሰብስክራይብ ማድረጋችሁን እንዳረሱ የራሴ ሀሳብ ይሄንን ይመስል ነበር አመሰግናለሁ